በጣም ጤና ይስጥልኝ ውድና የተከበራችሁ የታንቢቱ ተመልካቾች በሙሉ ሰላማችሁ፣ በዚህ ትበልልኝ። ዛሬ ዲዳ ሚዶሪ ዲዳ ሚዶሪ ይመስለኛል። ኦኬ ብቻ በቆሼና ኢሴኖ መሃል ያለ ሀገር ነው እና የምትመለከቱት አራት በካዳ አራት ቤቢ ስድስት ፍራሽ 18 ትራስ አንድ ምንጣፍ አንድ ወለል አንድ እህታችን አዛለች። ተጨማሪ እዛው ሰፈር ሁለት ሆኖ ነው ያዘዙት እቃ ሁለት ናቸው። አንድ አይነት እቃ ነው ያዘዙት። አራት መካደር አቢቢ አራት ፍራሽ 18 ትራስ አንድ ወለል ለአንድ ጓደኛዋ ነው። ሁለቱም ዲዳ ሚዶሪ ምናምን ነገር ነው አገሩ በደንብ ባላጣራውኝም ነው። እና የሚጫነው በአንድ ታታ ነው የሚጫነው። የታታውን የግጩ ነው የከፈሉት ሰው ጓደኛ ማማቾች ናቸው። እና እቃችን ይሄ ይመስላል። ወደ ቤታቸው ሊሄድ ነው ማለት ነው። ይሄ ይመስላል ማለት ነው። ጋይስ ይኸውላችሁ፣ ይኸውላችሁ። ስለዚህ አንድ ምንጣፍ ለአንዲት ልጅ አላት። አንድ ምንጣፍ ለአንዲት ልጅ አላት። ስለዚህ ሁለቱ አንዳንድ ምንጣፍ አላቸው ማለት ነው።